ቅዱስና ጻድቅ በሰማይና በምድር የተፈራ የተከበርክ እልሻዳይ አዱናይ ሰማይን ምድርን ከፍታን ዝቅታን ባህርን ጠፈርን ኳከብትን ፀሐይን ጨረቃን ደቂቅን ረቂቅን ትልቁን ሁሉን ድንቁን አስገራሚውን ነገር ሁሉ የፈጠርክ ሁሉን የምትችል አጋዥን የማትሻ አማካሪን የማትሻ ሁሉን የምትመረምር ሁሉን የምታውቅ በማንም ግን የማትመረምር እልሻዳይ ጥበብህ ጥልቅ እውቀትህ ድኝ ግርማ ታላቅነትህ አስፈሪ ሁሉን የምትችል በማይቻ በማይቀረብ ታላቅ ብርሃን ውስጥ የምትኖር በእልፍ አላፍ መላእክት ታጅበህ ለዘለዓለም የምትነግስ የምትከብር ክብርህ ታላቅነትህ ገናናነትህ ለዘለዓለም የጸና ዛሬም ነገም ለዘላለምም ህያውና ያዊሁንቅ አምላካችን እግዚአብሔር ሆይ እንዳንተ ያለ ማንም የለም። ክብር ምስጋና ይገባሃል። አንተ ፍቅር ነህ፣ አንተ ድንቅ ነህ፣ አንተ ቸር ነህ፣ አንተ መልካም ነህ። በመልካምነት አስበናል። በፍቅርህ እግዚአብሔር አምላኬ ወደህናል በማይሻር በዘላለማዊ ፍቅር እግዚአብሔር አምላኪ ወይ አንድያ ልጅን ክርስቶስን እስከ መስጠት ድረስ ወደናል። በሞታችን ፈንታ ሕይወትን፣ በውርደት ፈንታ ክብርን እግዚአብሔር ወይ በርግማን ፈንታ ጸጋን በረከትን ሰጥተናል። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ባርከህናል። ደግሞም ለዘላለም ሕይወት መያዣ መንፈስ ቅዱስን ሰጥተናል። ሁል በእምነት ኃይል በተቀበልነው መንፈስ ቅዱስ ኃይል ክርስቶስን እንጠብቃለን። የዘላለም መንግስትን እንጠብቃለን። የማይጠፋ እምባ፣ ሃዘን፣ ችግር፣ ድካም፣ ጉስቁልና የሌለበትን የዘላለምን መንግስትን በእምነት እንጠብቃለን። ማራናታ እንላለን ክርስቶስ ኢየሱስ ከሙታን እንደተነሳ ዓለምን ሁሉን እንዳሸነፈ በደልን ኃጢአትን ጨለማን ቀንበር የሞትን መውጊያውን ሁሉ ከእኛ እንደ ሰበረ አምነን ተቀብለን በድልና በአሸናፊነት በሞት ላይ በጨለማ ላይ እግዚአብሔር አምላክ የተረማመድን እባቡን ጊንጡን እየረገጠን እግዚአብሔሩ በስልጣን የምንመላለስበትን እምነት ተቀብለናል። ልጅነት ተቀብለናል። ለዓለም የተሰወረውን ጥበብ ተቀብለናልና እግዚአብሔር ይህን ያደረግከው አንዳችኛ አስተዋጽኦ የሌለበት በአንተ ኃይል በአንተ ምረት በአንተ ይቅርታ ነውና እግዚአብሔር ወይ ዓለም ሳይፈጠር በፊትህ ቅዱሳን ነውር የሌለን እንድንሆን ዘንድ በክርስቶስ ኢየሱስ በፍቅር መረጥከን እናመሰግናለን። ክብርና ምስጋና ለአንተ ይሁን። በሕይወታችን ዘመን ሁሉ ያንተን ታላቅነት፣ ያንተን ምረት፣ ያንተን ቸርነት። በልባችን እያሰብን እግዚአብሔሩ ማደግና መድረስ ወደሚገባን መንፈሳዊ ከፍታ እየደረስን እግዚአብሔር አምላክ አንተን እያመለክን እንደ ልቤ እንደ ፈቃዴ እንደ ሀሳቤ ተዛዛታችንን ሁሉ እየጠበቅን ከመንፈሳዊ ጾታ ሁሉ ምንም ሳይጎልብን በድል በአሸናፊነት እንድንራመድ በጌታ በኢየሱስ ክርስቶስ ስም ጸጋን ጸጋን ኃይልን እንድታበዛለን እምነትን እንድታበዛለን እንጸልያለን። የልቦናችንን ወገብ ታጥቀን በወንጌል እውነት ተጫምተን እግዚአብሔር አምላኪ ሆይ ራሳችንን፣ አእምሯችንን፣ ሀሳባችንን፣ አንደበታችንን፣ ልባችንን ሁሉ ከዚህ ዓለም ክፋት፣ ጨለማ፣ እድፍ ጠብቀን እግዚአብሔር አምላኪ ሆይ ለመንፈሳዊነታችን ፍሬ የሆኑትን ነገሮች ሁሉ እግዚአብሔር አምላኪ በቃል በእውነት፣ በሕይወት፣ በኑሮ ሁሉ ክርስቶስን እየመሰልን እግዚአብሔር አምላኬ ከድል ወደ ድል ከአሸናፊነት እግዚአብሔር ወደ በለጠ አሸናፊነት ድል እንድንሸጋገር በጌታ በኢየሱስ ክርስቶስ ስም ጸጋ እናብዛለን። ያለ ጸጋ ሁላችን ደካሞች ነን። ያለ ጸጋ እግዚአብሔሩ ምንም ማድረግ አንችልም፣ ወደፊት መራምን አንችልም። ጸጋ ነውና አቅማችን ብቃታችን። በጌታ በኢየሱስ ክርስቶስም የመንፈስ ቅዱስ ጸጋ ይብዛለን። የልቦና አይኖቻችን ይብሩልን አንተን መፍራት አንተን መከተል ዕለት ዕለት ፈቃደን አሳብን ማሰላሰል እግዚአብሔር ሆይ ጥበብህን ያንተን መንገድን አሳብን ፈለጋን መከተል እግዚአብሔሩ እንድንችል መንፈሳዊ ረሃብ ትጋት የጸሎት ጸጋና ሙላት እንዲበዛብን በኢየሱስ ክርስቶስ ስም እንለምናለን። ዓለምን የሚያሸንፍ እግዚአብሔር እምነት ይህም እምነት በክርስቶስ ኢየሱስ ማመን ክርስቶስን መመልከትና መምሰል እግዚአብሔር አምላክ ነውና፣ በኢየሱስ ክርስቶስ ስም እምነት ይብዛልን፣ እምነት ይሙላብን። ጌታ ሆይ ጸጋ ይሙላብን። ባዶነትን እግዚአብሔር አምላክ ሆይ የኃጢአትን ረዝራጅ የጨለማን ድባብሎ የሚገፍ የእምነት ኃይል፣ የጸጋ ጉልበት፣ የቅድስና ኃይል፣ ቅድስና ጉልበት፣ የትንሳኤ መንፈስ፣ የጽድቅ መንፈስ በሞላት በኃይል እንዲሞላብን እንዲቆጣጠረን በጌታ በኢየሱስ ክርስቶስም እንለምናለን። አንተ የናከውን እየናቅን ያከበርከውን እያከበርን እግዚአብሔር አምላኬ በከበረ ሕይወት በከፍታ ሕይወት በድል ነሺ በአሸናፊነት ሕይወት እግዚአብሔር አምላኬ ጸንተን እንድንቆም ክርስቶስ ኢየሱስንም እንድንጠባበቅ በተሰጠን መክሊት እንድናተርፍ ወደፊት እንድንገሰግስ ፍሬ እንድናፈራ በጌታ በኢየሱስ ክርስቶስም እርዳን። ፍሬ ከሌለው ከጨለማ ስራ ጋር እንዳንተባበር ተባበር ከእውነት ጋር ፍቅር ጋር ሰላም ጋር ከወንጌል ጋር እንድንተባበር ጸንተን እንድነቆም በጌታ በኢየሱስም እርዳን። ስር እንደሌለው መሰረት እንደሌለው እግዚአብሔር አምላኪ እንዳንሆን በጌታ በኢየሱስ ስም ስር ሰደን ፍሬያማ ሆነን እግዚአብሔር አምላክ ሆይ፣ እያደግን እየለመለምን እየተዘረጋን ወደፊት እንድንራመድ ጌታ ስለምትረዳን እናመሰግናለን። እናችንን፣ ጊዜያችንን፣ ህይወታችንን፣ ኑሯችንን፣ ቀሪ ዘመናችንን ሁሉ እግዚአብሔር አምላክ ሆይ በቤት እንድደመደም ፍጻሜያችንን እንዲያምር ህይወታችንን እንዲያምር እግዚአብሔር አምላክ በጌታ በኢየሱስ ስም እንድትረዳን እንለምናለን። ስለ ሁሉ ነገር ክብር ምስጋና ላንተ ይሆን። ተባረክ፣ እንወዳሃለን። ጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን፣ አሜን።